አርገባት ማጃ አገኛ አሁን ደስ ይለኛል። ውድ ምዕመናን ይህ የምትመለከቱት የታላቁ የአጼ ኮፍያ ነው። ይህ ኮፍያ አገልግሎቱን መስጠት ካቆመ ለማንኛውም ይሄ ደግሞ ቡቻ ይባላል። ጫማ ዘንድ እንደዚህ እንደዚህ ግን ይሄንን ባልዲ ነው የሚመስለው፣ እንዴ? ፂም ያለው ባልዲ የሚያወራ ምናምን አረ ፍራይንዴ እንደዚህ ደግሞ ሞር ኒውዮርክ ነው እንዳለው ነው የሚባለው። ዋናው ቅቤያው ዋናው ምንድን ነው? ደግሞ ዋናው ምንድን ነው? ዋናው ምንድን ነው? ክስክሱ አይ ግን ያው ዋናው

ቤተሰብ ዛሬ እንግዲህ ለየት ባለ መተናል እንግዲህ እንደምታየው ተቃ ሰልና ባ ሙልሽ ለዛሬ የበዓልን ምክንያት በማድረግ በዓል ቄራ ላይ የበሬ ገበያን ቼክ ለማድረግ ነው። ቄራ ላይ የተገኘ ቄራ ደግሞ ማለት የእኔ ያደግኩበት ሰፈሬ ነው። ስለዚህ ዛሬ በዩቱብ ላይ ከባድ አይደለም፣ በረት ገበያ ነው ምናሰኛው በሚለው መተናል። ቄራ ላይ እንዴት ነው የበዓል የከብት ዋጋ፣ ምን ያህል ነው? ከዚህ በፊት ካስታወሳችሁት ከነ ሄና ጋር ሰርተን ነበር እንደዚህ አይነት ቪዲዮ የከብት ዋጋ ምናምን መተን እዚህ ቄራ። የዛሬው ግን በዓልን አስመልክቶ የከብት ዋጋ እንዴት ነው፣ እንዴት ያለው አየሩ እንዴት ነው የሚለው ነገር ገብተን ቼክ እናደርጋለን። እንዳያችሁ ብዙ ነገሮች ነው ያሉት። እዚች ጋር ደግሞ ቆሳለች የጠፋችው ሰው የሀረር የድሬው ልጅ ከቻች ብላለች። መጥቶልናል ይቀወጥለታል። አቁስተው ይቀወጣል። አንተ እሱ የሱ ራሱ አንተ ምትሉት አይነሽ ገብተን ያለው ነገር እናያለን። በቃ እስከዛ አብራችሁ ነው። ጫማ ረስቶ ጫማው ሊቀይር ሄዶ ነው። ከብት ማን ነው እንዳትሉ ይመቻች። አሁን እንግዲህ ወደ ውስጥ እየገባን ነው። እዚህ ጋር እንግዲህ አለ አላገኛችሁት። ዛሬው ሁለት የሰፈር ልጆች አሉ ከነሱ ጋር ነው ገባ ብለን ምን ጎበኘው። አንተ አትፈራም ብሏል። ከብት ምናምን የምትፈራው ነገር የለም አንዴ ብቻ ነው።

ስም አላቸው ይገባለት የተባለት ይገባው እንጂ ጋባ ጋባ ብለን እንደ የመጣ ነው እና ዋጋ ምናምን እየተስማሙ በቃ በመሳሳምት ነው። አሁን እዚህ ጋር በቃ ተስማምተው ምናምን ነገር አርዛ ጋያየ ነው እንት ነው ተስማምተው ምናምን ነገር እጅ ተጨባብተው ይሳሳማሉ። ፍቃደኛ ሲሆኑ ማለት ነው። ሲሻሻቱ እንደዚህ ነገር ነው

ይሄ አሁን የምንድን ነው የሚባለው? አሁን የምን ከብት ነው የሚባለው? አላቸዋ ከብቶች የራሳቸውን እንደ አረር ምና የራሳቸው ከየሀገሩ የራሳቸው ይመጣው ማለት አላቸው። ስማ አሁን ይሄ የምን ሀገር ምናምን ከብት ነው የሚባለው? ጎንደር ከጎንደር እዚህ ድረስ ይመጣሉ ማለት ነው። በጣም አሪፍ። ስለዚህ ይሄ እስከ እዚህ ጋር አለ። እዛ ጋር ያየ ነው የጎንደር ከብት ነው። 150 አሁን ያየ ነው ከጎንደር የመጣው ነው።

ስለዚህ አሁን አንዱ እዛ ጋር ጎንደር የመጣ ከብት ጠይቀን፣ መቶ ሀምሳ አሪፍ ነው። በሬው ትልቅ ነው ምናምን ነገር መቶ ሀምሳ ነው። እንዴት ነው በጣም ኃይል እስከ መጨረሻ የተባለ የመጨረሻ በጣም ውድ የተባለ ከብት ምን ያህል ነው? ገና ነው፣ ነገም አለው መሰለኝ ነገ ዋናው ብዙ ጊዜ እዚህ ቄራ ነው የምታመጣው አንተ፣ እዚህ ጀምሮ ማለት ነው እስከዚህ ድረስ ወላይታ ቄራ ይባላል። ይሄኛው እንዳለ ይሄኛው ከወላይታ የሚመጡ ከብቶች ከወላይታ የሚመጡ ከብቶች ይሄ ቦታቸው ነው ማለት ነው። በበረ በረ ደሞ ተከፋፍሎ የኖረው ለሉካ እንዳሚገቡ የተሸጡ ከብቶች ናቸው። ኦኬ። በየ እንትን ያሉ ቦታ አለ። እዚህ ጋር ደግሞ ዞር ስት እዚህ ጋር የምትያቸው እንዳለ ወለጋ ከብቶች ይባላል። ኦኬ። እዚህ አካባቢ ወለጋ ማለት ነው

የሆነ እንትና እንዳለ እንትናችሁ ደስ ይላል። የሆነ አጭር ነገር ሆኖ በጣም ያምራል። የአርባ ምንጭ ከአርባ ምንጭ ደረሰው አሁን እዚህ ይመጣሉ ማለት ነው ደሞ

ሰባ ምናምን ይዘመት ነው አና ስራ ምናምን ይቀረግ እንዴ ነው? አሁን አንተ ጋር ሰው መጥቶ የፈለገውን ከብት ማዘዝ ከፈለገ በምንድን ነው ሊያገኝ የሚችለው? ስልክ ነው። በስልክ ቁጥር ስልክ ቁጥር ምናምን ታስቀምጣላችሁ። ተጣላችሁ ለሰው ምናምን እንዴት መሰለሽ፣ እኛ ስራ ማለት ነው ስጋ

አራኑ ዋ ቡቻ ነው እንጂ ይቻላል አሁን አመለጣችሁ ብዙ ብዙ ነገሮች እየሰማ ነው እየጠየኩ እናንተ ለነገሩ ሰፈሬ ነው ብሏል ቡቻስ አንተም እዚህ ሆንክ ቡቻማ ምን አለብን ብዙ ብዙ አሉ ግን ዋና ገበያ ዋናው ላይ የመምጣት ትንሽ ያስፈራሉ። የዛ አስታይም አርብ የመጨረሻ ስለሆነ መሰለኝ በጣም በጣም ብዙ ነው የሚሆኑት፣ ምናምን ትንሽ ጥቅጥቅ ብሎ ያስፈራል። እዚህ ተወጋግተን ከምንሄድ ዝም ብለህ ቀላል ባለ ሁለት የመጣ ነው ግን አሪፍ አሪፍ ነው

ሳይ አዲስ ከብት የሚባሉት እነኚህ ምን ያህል ነው ዋጋቸው? መቶ ቤት ምናምን። እነኚህ ትላልቅ ናቸው በጣም አዲስ ከብቶች፣ የነቀምት የደጋ ከብቶች ትናንሽ ናቸው። እነኚህ ቀን

አሬ ከተስማማኝ ሰባ አንድ እንዳልሉ ወረደ ማለት ነው። ካልተስማማ ተመንጥፋለች። ወይስ ተስማማ፣ በቃ ተስማማ ተሳሳማ አለ። ይኸው በረቶች አሉ እንዳለ እዚህ በዚህ ይገባል። ባዛ ራሱን የቻሉ ሰዎች ደሞ አሉ አውጥተው ወደ ቄራ ማለት ነው። ቄራ ገብተው ይታረዳሉ።

ዋጋቸው ምን እንደዚህ እንደምታያቸው ያውን ሰበረሽ ይባላል። አሁን ይሄ ሰባ ሁለት ማለት ነው። በጣም አሪፍ ነው። አንተ አዎ። በጣም ውድ የተባሉ ከብቶች ምን ያህል ናቸው? ነው የሚወደደው በጣም የእሱን ቁጥር አስቀምጥላቸዋል። የምትፈልጉ ሰዎች እየደወላችሁ የምትፈልጉትን አይዘነገ ትጠይቁታላችሁ። እሱ አስቀምጥላቸዋል፣ ይነግራቸዋል ማለት ነው ራቄ

ስማስማ ጨረስከው? እኮ በሁሉም ተግባባችሁ? አቡቻ አንዴ ነው። ግን እኮ አንተ በሁሉም ተስማማ በሁሉም ዝም ብለህ መረጥከው። ሁሉ ትከፍሉልኛላችሁ። እንዳያችሁት እንግዲህ ገብተን አሪፍ አሪፍ ነገር ይጠይቀናል። ከያኬ ጋር አሪፍ ጊዜ ያሳልፈናል። መታችሁን ከፈለጋችሁ ያኬን አግኝታችሁ ከሱ ጋር ማወቅ የምትፈልጉት ነገር ካለ ሁሉንም ነገር እሱ መጠየቅ ትችላላችሁ። የምትፈልጉትን ነገር መገባበት መገባየት የምትፈልጉት ማወቅ የምትፈልጉ ከብቶች የምትፈልጉ ነገሮች ካሉ የአኪጋ መተን መጠየቅ እንችላለን። ማለት ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ። ይህ ደውላችሁ መግዛት የምትፈልጉ ደውሉ፣ ደውሉ። የዛሬ ቪዲዮችን ይህን መስላ ቬላቬስ ስለምንገናኝ